ሰላም እንዴት ውላችኋል? ተመልካቾች የኢትዮጵያ ቴሌቪዥን ነው። ዜና ኢትዮጵያ እስከ 8 ሰዓት ድረስ የሚያቆዩትን የተለያዩ ዘገባዎችን አካትቶ አሁን ተጀምረዋል። መደበኛ ሰዓታችንን ባለመጠበቃችን ይቅርታ እንጠይቃለን። ቀደም ሲል በቀጥታ ስርጭት ስትከታተሉት የነበረው የሸካቾ ብሔረሰብ የዘመን መለወጫ በዓል የሆነው የማሽቃሬ ባሮ በዓል በቀጥታ ስርጭት ከእናንተ ጋር ቆይታ አድርጎ ነበረ። በዛ ምክንያት ሰዓታችንን ገፍተናል። ከዚህ በኋላ ያሉት እንዳይቃዎች ግን ከዜና ኢትዮጵያ ጋር ቆይታ ታደርጋላችሁ። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ዜና ኢትዮጵያን እየመራን መታሰቢያ ደረጀ ና እኔም አሸናፊ እንዳለ አብረናችሁ እንቆያለን። አርዕስተ ዜናዎቹ እናስቀድማለን። አፍሪካውያን የዜጎቻቸውን ማህበራዊ ዋስትና ለማስጠበቅ የጋራ ጥረታቸውን አጠናክረው ሊቀጥሉ ይገባል ተባለ። ብዝሃ ሕይወት መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። ከውጭ ፕሬዝዳንት ዶናልድ ትራምፕ ከአሜሪካ ውጭ በሚሰሩ ፊልሞች ላይ የመቶ በመቶ ታሪፍ እንደሚጣል በድጋሚ አስታወቁ። የሚሉት የዜና ኢትዮጵያ የምዕራፍ አንድ አበይት ጉዳዮቻችን ናቸው። ቆይታችሁን ከዜና ኢትዮጵያ ጋር እንድታረጉ በአክብሮት ነው የምንጋብዘው። ወደ ቀዳሚው ዜና እናልፋለን። የኢሬቻ በዓል ፍቅርን፣ አንድነትና መተሳሰብን የሚያጎላብቱ የአደባባይ በዓል ነው። የሰላምና የቅርታ ተምሳሌት የሆነውን ይህንኑ የኢሬቻ በዓል በአሶሳ ከተማ ለማክበር የባሉ አስተባባሪዎችና አባ ገዳዎች ከወዲሁ የተለያዩ የቅድመ ዝግጅት ስራዎችን እያከናወኑ ይገኛል። በዚህ ጉዳይ ላይ ተጨማሪ ሀሳብ ሊያጋራን ሪፖርተራችን ጀማል አህመድ ከአሶሳ በቀጥታ መስመራችን ላይ ነው የሚገኘው። ጀማል እንደምን ላህል፣ የዘንድሮን የኢሬቻ በዓል ለማክበር በአሶሳ ከተማ እየተከናወኑ ያሉ ስራዎች ምንድናቸው? ከዚህ ጋር ተያይዞ ተጨማሪ ሀሳቦችን ልታጋራን ትችላለን አመሰግናለሁ። አሸናፊና መታሰቢያ እንዴት አላችሁ? የዘንድሮው የኢርቻ በዓል እንግዲህ እዚህ ቤኒሻንጉል ጉሙዝ ክልል አሶሳ ከተማ ላይ በተለያዩ ዝግጅቶች ለማክበር ከወዲሁ የተለያዩ ቅድመ ዝግጅቶች በመደረግ ላይ ይገኛሉ። ባለፉት አራት ዓመታት እዚህ አሶሳ ከተማ ላይ በዓሉ በተለይ አንድነትን፣ ፍቅርን፣ ወዳጅነትን በሚያጠናክር መልኩ የመላ ኦሮሞ ማህበረሰብ እንዲሁም ከሌሎች ብሔር ብሔረሰቦች ጋር በጋራ ወዳጅነትን በሚያጠናክር መልኩ የኢሬቻ በዓል እዚህ አሶሳ ላይ ሲከበር ቆይተዋል፣ በተለያዩ ዝግጅቶች ማለት ነው። የዘንድሮውንም እንግዲህ በተሻለ መልኩ ለማክበር የተለያዩ ዝግጅቶች ተጀምረዋል። የተለያዩ የኮሚቴ አባላትም ተዋቅረው የኢሬቻ ቦታዎችን የመለየት የማጽዳት ስራ በመከናወን ላይ ይገኛሉ። በዚሁ ጉዳይ ላይ ያነጋገር ናቸው የበዓሉ አስተባባሪ አባገዳ የለወርቄ እንደገለጹልን ከሆነ በዓሉ ወዳጅነትን፣ አንድነትን፣ ፍቅርን በተለይ የኦሮሞ ማህበረሰብ ከሌላ እህት ወንድሞ ጋር ያለውን መስተጋብር የሚያጠናክርበት ከመሆኑ ጋር ተያይዞ በተሻለ መልኩ በዓሉን ለማክበር የቅድመ ዝግጅት ስራዎች እየተሰሩ ነው። የህዝብ ንቅናቄ ስራዎች እየተከናወኑ ይገኛሉ። በተለይ ደግሞ የህዝብ ክንፉ በተሻለ ሁኔታ በዓሉን በድምቀት ለማክበር ባህሉን፣ ትውፊቱን በጠበቀ መልኩ እንዲያከብር ልዩ ዝግጅት እየተደረገ መሆኑን ገልጸውልናል። አካባቢውን የማጽዳት በተለይ ደግሞ ኢሬቻ የሚከበርበት አካባቢ ወንዝን ማለት ነው፣ የማጽዳት ስራ ከአሁኑ እየተሰራ ነው። አካባቢውን ሰፋ ያለ ቦታ የተመረጠ መሆኑን እና ለዚህም አስፈላጊው ቅድመ ዝግጅት እየተደረገ መሆኑን ገልጸውልናል። አስተባባሪዎቹ በተለይ ሌላው አስተባባሪ ምትኩ ጎበና እንዲሁም ሀደ ስንቄ ሰናይት ቀን እንደገለጹልን ከሆነ በተለይ አሶሳ ላይ በርካታ የኦሮሞ ማህበረሰብ ይገኛል። ከሌሎች አካላት ጋር በዓሉን በስፋት ለማክበር በተሻለ ሁኔታ ለማክበር ቅድመ ዝግጅት ስራዎችን በጥሩ ሁኔታ እያከናወኑ መሆኑን ገልጸውልናል። እንግዲህ ተከታታይ ስራዎችንም እየተከታተልን ለአድማጭ ተመልካቾቻችን የምናደርስ ይሆናል። ለጊዜው ያለኝ መረጃ ይሄን ይመስላል። ጀማል፣ ለመረጃዎቹን አመሰግናለን። መልካም ቀን ሆናለን። ኢሬቻ ለሀገር እድገትና አንድነት በሚል መሪ ቃል ጉሚ በለል ውይይት እየተካሄደ ይገኛል። በኦሮሚያ ክልል ፕሬዚዳንት ጽህፈት ቤት የሚዘጋጀው የጉሚ በለል አርባ አምስተኛው ውይይት በኢሬቻ ትሩፋቶች ና ምንነት ላይ ያተኮረም ነው። በውይይቱ ላይ ከመንግስትና ከተለያዩ የማህበረሰብ ክፍሎች የተወጣጡ አካላትም ተሳትፈውበታል። የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ ኃይሎ አዱኛ ኢሬቻ ከገዳ ስርዓት አንዱ ስለመሆኑ ጠቅሰው፣ ኢሬቻ የሰላም የአብሮነትና የአንድነት በዓል መሆኑ ለሀገር አንድነት የሚያመጣው ሚና ከፍ ያለ ስለመሆኑ ጠቁመዋል። በመድረኩ ላይ በአርሲ ዩኒቨርሲቲ ጥናታዊ ጽሑፍ ቀርቦም ውይይት ተደርጎበታል ሲል የዘገበው ሪፖርተራችን አሊደደፎ ነው። አፍሪካውያን የዜጎቻቸውን ማህበራዊ ዋስትና ለማስጠበቅ የጋራ ጥረታቸውን አጠናክረው ሊቀጥሉ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋ የተናገሩም። በኢትዮጵያ አዘጋጅነት ከተለያዩ የአፍሪካ ሀገራት ለተወጣጡ ተወካዮች ማህበራዊ ጥበቃ ለዘላቂ ልማትና ደህንነት በሚል ስልጠና እየተሰጠ ነው። ዘገባው የሪፖርተራችን አልጋነሽ ተካ ነው። ብዛ ህይወትን መጠበቅ የሁሉም የጋራ ትኩረት ሊሆን እንደሚገባ ተጠቆመ። የብሔራዊ ብዝሃ ህይወት መድረክ ዓመታዊ ጉባኤ በቢሾፍቱ ከተማ እየተካሄደ ይገኛል። በመድረኩ የብዝሃ ህይወት የሚመሩ ተቋማት የህዝብ ተወካዮች ምክር ቤት አባላትን ጨምሮ ከተለያዩ የሀገሪቱ አካባቢዎች የመጡ በርካታ ተሳታፊዎችም ተገኝተዋል። ኢትዮጵያ ምቹ የተፈጥሮ ሀብት እንዲሁም ስርዓተ ምህዳር ያላት ሀገር በርካታ የብዝሃ ህይወት ጸጋዎች ባለቤት ስለመሆኗም በዚሁ መድረክ ላይ ተጠቅሷል። በዚህ ዓመታዊ ጉባኤ የብሔራዊ ብዝሃ ህይወት ስትራቴጂና የድርጊት መርሃ ግብር ላይ ውይይትም እየተካሄደበት ይገኛል። ክቡራትና ክቡራን ተመልካቾቻችን እየተካተላቸው የምትገኙት ዜና ኢትዮጵያ ነው። አሁን ደግሞ ወደ ውጭ ዘገባ አልፈናል። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ውጪ በሚሰሩ ፊልሞች ላይ የመቶ በመቶ ታሪፍ እንደሚጣል በድጋሚ አስታወቁም። ፕሬዚዳንት ትራምፕ ለታሪፉ መጣል ምክንያት ያሉት የአሜሪካ የፊልም ኢንዱስትሪ በሌሎች ሀገራት እየተዘረፈ ነው በማለት ነው። ትራምፕ የካሊፎርኒያ ግዛትን በከፍተኛ ሁኔታ በፊልም ኢንዱስትሪው ዘረፋ ተጎጂ ብለዋታል። የሚጣለው ታሪፍ ካሳሰባቸው ተቋማት አንዱ የካናዳ ንግድ ምክር ቤት ነው። አሜሪካ የዓለማችን የፊልም ኢንዱስትሪ ማዕከል ስትሆን ሀገሪቱ ባለፈው የፈረንጆቹ 2024 ዘርፉ ከ14 ቢሊዮን ዶላር በላይ ወጥቶበታል። ከፈረንጆቹ 2022 ወዲህ ግን የፊልም ኢንዱስትሪው የ26 በመቶ ቅናሽ ለማሳየቱም በዋነኛነት ጥያቄ የተደረጉት የአውስትራሊያ፣ ኒውዚላንድ፣ ካናዳና ብሪታንያ የፊልም ኩባንያዎች መሆናቸውን ቢቢሲና አጃንስ ፍራንስ ፕሬስ ዘግበዋል።